ብቻኛው አ እግር አልባዋ አ ናት። እሺ ከዚህ በፊት ባለ ሁለት እግር ፊደላት የሆነችውን አ ፊደል ተምረናል አይደል? ጎበዝ የኔ ልጆች መጀመሪያ የምናያት ፊደል ማናት? ማነው ጎበዝ ልጅ ቀድሞ የሚነግረኝ? አዎ፣ ወ ፊደል ወ። እስቲ ከኔ ጋር አንድ ጊዜ በሉ ወ። አሁን ደግሞ ቤተሰቦቿን እንተዋወቅ የወ ፊደል ቤተሰቦች ወ ው ዊ ዋ ዌ ው ወ ምንም የላት ው እጅ አላት ዊ ጫማ አላት ዋ ወይ ቀለበት አላት ው እጅ አላት ዎ ኳስ ልትመታ ትፈልጋለች አያችኋል እኮ በዚኒ ልጆች፣ አሁን ደግሞ እያንዳንዱን በምስል አድርገን እንማራለን። እሺ ወ ፊደል ወ ፊደል ወደዚህ መጣች። ቃላት ለመመስረት ዘላገባች። ወ ወ ወንበር፣ ወ ወ ወንበር። ውፊደል ውፊደል ወደዚህ መጣች ቃላት ለመመስረት ዘላገባች ው ው ውው ውሻ። ምን ይላል? ውው ቆ በዚኔ ልጆች በጣም ያስቃል አይደል? ዊ ፊደል ዊ ፊደል ዊ ፊደል ወደዚህ መጣች ቃላት ለመመስረት ዘላገባች ዊ ዊ ሐምራዊ ቀለም ምን ይባላል?

ቃላት ለመመስረት ዘላ ገባች። ወ፣ ዎ፣ አዎ፣ ዎ፣ ወ፣ አዎ። ጎበዚኔ ልጆች፣ አሁን ጎበዝ ልጅ የሚሸለምበት ጊዜ ነው። ዝግጁ ናችሁ ዋንጫችሁን ለማንሳት? አንድ፣ ሁለት፣ ሶስት። ጎበዚኔ ልጆች ዋንጫችሁን ወደ ላይ ወደ ላይ ወደ ላይ። ጎበዝኔ ልጆች አሁን ደግሞ ቀጣዩዋን ፊደል እናያለን። እቺ ፊደል ማን ናት? አፊደል እቺ እግር አልባዋ አ ናት። ሺ ጎበዝ ልጆች አሁን ደግሞ የአፊደል ቤተሰቦችን እንተዋወቅ። አ ኡ ኢ አ ኤ አ ምንም ምን የላት፣ እጃላት፣ ኢ ጫማ አላት፣ አ ቀለበታላት። ኳስ ልትመታ ነው። ጎበዚኔ ልጆች፣ አፊደል አፊደል ወደዚ መጣች፣ ቃላት ለመመስረት ዘላገባች።

ቃላት ለመመስረት ዘላ ገባች። እንቁላል ኦ ፊደል፣ ኦ ፊደል ወደ ሲመጣች ቃላት ለመመስረት ዘላ ገባች። ኦ ቾሎኒ ጎበዝ። እኔ ልጆች ፊደላትን እየለያችሁ ጎበዝ ልጅ ሆናችሁ በጣም እያነበባችሁ ጎበዞች ናችሁ። ጠብቁኝ። ለዛሬ ከኔ ጋር በዚህ ጋር እንሰናበታለን። ደህና ሁኑ ልጆች።